ትላለች እሺ፣ ሊባ እኔ ሊባ አይደለውም ነሽ አይደለውም። ቀኑ ሙሉ ስለ እርስዎ ስታወራ ነው የምትውለው፣ እና ከእሷ አብስሰማ ካላወኳቸው ብዬ በጣም ጎልጎ። ለካ እንዲህም አለ አባ ሙሳ በልታ ወይ ለበላ እያሰብኩ ነው የመጣው። አንድ ቀን ቤት ወስዳኝ ሰርቻው ብቻ ስለነበር ነው። እና እሱማ እሷ ቤት ነዋ አሁን ደግሞ እዚህ አንቺ ቤትሽ ጠፍጥ ያሉ ተሰርተሽ አቅምሽልኝና የልጅን ሴትነት አሳይልኝ። በመሆኔን እየጠራጠርክ ነው? እንደሱ ሳይሆን የተወለደ እዚ እዚህ አይደለም ብዬ ነው። ታዲያ የት ነው የተወለድ ነው? ስጠሩኝ ወደ ልጅነት ይመልሰኛል። ያጣሁትን ልጅነት እና ነፃነት ያገኘ ይመስለኛል። ችግር የለውም፣ አንቺን የሚያስቀጥስ ከሆነ ቀልዳቸው፣ ጨዋታቸው፣ ሁሉ ነገራቸው በጣም ደስ የሚሉት። በጣም አመሰግናለሁ። ሰላም። ይሄ እንዴ! ለምን ነው መስጋና

ምን በድየው ነው ግን? ይህን ያል የሚያሰቃይ ማነው? ምን አደረገሽ? አንተ ይሰራው፣ ምን ሆነሽ ነው? ይልቅ የዛ ልጅ ስልክ ትሰጭኛለሽ? ያ ማነው ስሙ፣ ሌባው ልጅ አሴር? አዎ፣ ስልኩን ስጭኝ እስኪ። ለምን? ሰላም ነው? ለምንም፣ በቃ ዝም ብለ ስጭኝ። ወይስ ይደብርሻል? አረ ለምን ይደብረኛል ሰላምዬ? ሁለቱን አባት አሴና ተምቹን እናንተ ለእናንተ ነው ያላችሁት እንጂ ሌላ ሰው በማላችሁ መግባት የለበትም እያሉ ሲመክሯቸው ነበረ። ወይዘሮ ሜላት ልጇን ለመቀበል ቤቷን አሰማምረው እነ ሀናና ሚኒሳ ቤት እያጸዱ፣ ሚኒሳ መጋረጃ እያስተካከለ ልብሷን ለባብሳ ቁጭ። ወይዘሮ ባዩሽም ሜላትን በጣም አምሮብሻል የአስራ አምስት ዓመት ልጅ እኮ መሰል ሽያለቻት ነበረ በቅናት ጋዜጠኛውም እርግቤን ወይም ሀሴትን ይዞ ይመጣል። አቀባበሉም በጣም ቆንጆ ነበር። በጣም ቆንጆ አድርጋ አቀባበል ተደረገላት። በኋላ እናቷን ምቶቿንም ተተዋወቀች። በኋላ ለወይዘሮ ባዩሽ እኔ ልጅ አለው በቃ አንቺ ሂጂ ስትል እርግቤም ተናግራታለች። ወይዘሮ ባዩሽም በንዴት በቃ ሄድላችኋለሁ ብላ ተነስታ ወደ ቤቷ ሄደች። እኔሳም ሃና እህቴ ብላ ስታቅፍ ይከፋሻል ብዬ ነበረ ሲላት፣ አይ እኔሱን አልከፋኝም ግን ወንድሜን እንዳትወስድብኝ ብዬ ነው እንጂ ትንሽ የፈራሁ ትለዋለች። የባለፈው ሳምንት በዚህ ነበረ። ሰላም ጤና ይስጥልኝ። ክብሯንና ክብሯን የቻናሌ ቤተሰብ ቤተሰቦች፣ ሰላማችሁ ብዝት ብዝዝት ይበል በያላችሁበት። ኖላዊ ክፍል ሰላሳ ስምንት ሀና በር ታንኳኳና ወደ እርግብ ክፍል ትገባለች። ሰላም አድርሽ ወይ አሴት ብላ ስትላት፣ ለዚህ ነው የቀሰቀሽን ትላለች። ኧረ አይደለም እና ምን ፈልገሽ ነው ስትላት፣ ያው ሰላምታ ይቀድማል ብዬ ነው። ማን ነበር ስምሽ ትላት፣ አለይ ስሜን ጠፍቶብሽ ነው ወይ ስምሽን የመያዝ ግዴታ አለብኝ ወይ ብላት ትመልስ። አይ እንደሱ ማለቴ ሳይሆን ስትላት፣ ምንድን ነው የሚያርበተብትሽ ትላት አለች በራል ተርበተበት ስትላት ስምሽን ክንታቅ ወይ ብላት ጠይቃት አለች። አው አቀወለው ምን ነው ማን ነው ስምሽ ትላት። ሃና ነው ስሚ ስትላት አንቺ እውነትም ታቂዋለች። እንደት እንዴት ጎበዝነሽ ነሽ እየቀለሽብኝ ነው ወይ አለች ሃና። አንቺ ነሽ እንጂ ስትላት በዚህ በለሊት እምትቀሰቅሽኝ ትላታለች አለች። ለኔ እኩል ነው። ሰላም እየቆስ እየጠበቀችሽ ነው ትላታለች። ውጭ ላይ በቃ ሰላም ምንድን በላት ታዲያ ስትላ የፈለግሽውን በያት ውጭ ላይ ምን ትመስላለች ብላት፣ አመነጫጭቅና ወይዘሮ ሚላትም ልጇ ምን ይሳን በልቶ ለውጣ እንዳይረፍድበት ትለዋለች። አመሰግናለሁ ማዬ ላታል። እናት ትመሰግናለች ወይ ብላት ጠይቀዋለች። አንዳንድ በመሰግንሽ ምን አለበት ሲላት፣ አንተ እኮ ልጄ ነይ ልጄ ልጄ ነፍ ወድጀና ፈቅጄ እስከ እስከመጣሁ ድረስ የምትፈልገውንና ማድረግ ግዴታዬ ነው ትለዋለች። ይሆንም እማዬ፣ በዚህ ዕድሜ እንደዚህ የምትከባከም እናት ስላለኝ በጣም ደስተኛ ነኝ ይላል። ሚኒሳ ማታ በጊዜ ትወጫለሽ የማየ ሲላት፣ አይ በጊዜ የምመጣ አይመስለኝም። ግን ለህት ደውልላትና ወቅ እያደረጋችሁ አብራችሁ ነው ትላለች። ለማን ለሃናው ነው ወይስ? ይላት። ሃና ደግሞ እህትህ ናቸው ትለዋለች። ሰላምዬን ታቂያታለች። በዚህ በፀሐይ ነኝ ብላትም እንደማትመጣለች ነው። እኔ ሰላምዬን አላልኩም እርግቤን። እንደማዬ እንደሱም አይሆንም ብቻዬን ብመጣ ይሻላል ሲላት ለምቻ ትመጣለች ትለዋለች። አሴትኮ እንግዳ ናት ይላል። እንግዳ ማለት ነው ወይስ ባህሪዋን አለመልካሙም? ትለዋለች። ባህሪዋ እንኳን በቀላሉ ነው የለመርኩት፣ አዲስ አይደለም ይላታል። አዲስ አይደለም ማለት ስትል ከሰላምዬ ጋር አንድ አይነት ጸባይ ነው ያላቸው፣ ለመግባባት ጊዜ አልወሰደብኝም እና እንደዛ ከሆነማ በኋላ ደውልና አብራችሁ ተመለሱ ስትለው አረማዬ እኔ ላለፋት አልፈልግም ይላል። ምኒስ ሰላምን ከሳ ቁጭ ብላ እየጠበቀች እየጠበቀቻ ቁርስ ምንዎች ሊያትነሳ ሞ ትላለች። ወዲያው ሀና ብላ ትጠራለች። ወዲያው ሀሴት ትመጣን ነው ምነው ሰላምዬ እየጮሽ እኮ ነው ስትላት ሀናን ምጠራት እኮ አንቺ እንድጠራል ነበር። ምን ነው በሰላም እግርቡ ቀርቦ እያየሽ በሰላም ነው ወይትኛለች ስትላት፣ ወይኔ በናትሻጠርኝም ነበር ወይ ትላለች። ስትይ ሀና እኮ ነግራሽ ነበር ስትላት፣ መቼ ስትላት፣ እየቀለሽ ነው ወይ ትላለ ሰላም። እንዴ ሰላምዬ፣ ምን ሆነሻልኝ እንዴ ተቀልዳለው ስትላት፣ ቅድም እኮ እንድጠራሽ ነግሪያት ነበር መስሎች ነው ሰላምዬ እኔም እኮ መጠየቁን ፈርቼ እንጂ እርወይ ነበር ትላታለች። እንዴ ሀና ምን ሆና ረስታው ይሆናል ትላለች። ወደ ሀና አባት ጋ ይመጣና እንዴት አደሩ ፋዘር ይላል። እንዴት ነ ልጅ ብለው፣ እንዴት ዛሬ ቤተክርስቲያን ሳይሄዱ አሁን አሁን እየቀረው ነው ሲሉ፣ ህመሙ እየባሰቦት ነው ወይ እሱም አይታወቀ ነው ይላሉ። እና መንቀሳቀስ ሊከለክሎት ነው ወይ ብሎ ሲጠይቃቸው አይ እንደዚያ እንኳን ሳይሆን መንገድ ላይ ድንገት እንዳልወርቅ ብዬ ነው ይላሉ። ማን ያነሰኛል ብዬ ነው ሲሉ፣ ፋዘር ምንጊዜም ደጋፊ ሰው ሳይሆን እግዜር ነው ትሉኛል አልነበረም ማይ ሲላቸው እሱማ ነው ታዲያ አምላክን ያክል ደጋፊ እያሎት እንዴት መንገድ ላይ ወርቃለሁ ብለው ያስባሉ ሲል ተዋስርተው ይላሉ ይላሉ ፋዘርም። ድክመቴን እየነገርከኝ አታሳቀኝ ሲሉ እንደሱ ማለት አይደለም ፋዘር በጣም ይቅርታ ይላላሲ። በእርግጥም ልክ ነህ አምላክን ያክል ደጋፊ እያለን ደካማ ሰው ደግፈኝ ማለት ይከብዳል። አንተ ግን ወዴት ልትሄን ነው? ሲሉ እንዴት አደሩ ልበሉት ብዬ ነው የመጣሁት። ምናልባት ስራየ ከቀና ብዬ ወጣ ብዬ ተፍተፍልል ነው ሲላቸው፣ አይዞ ልጄ አይዞ ልጄ ይቀናሃል። እኛ ትንሽ ተጣርን፣ ከጥረታችን በላይ አምላክ ይጨምርልናል። ፋዘርዬ እርሶ ጋር ስመጣ የምፈልገውን ሁሉ የማገኝ ይመስለኛል። እኔ ምን ያደረግኩልህና ሲሉት እርሶ በእኔ ሕይወት ላይ ምን ያላደረጉት ነገር አለና አምላክ ነው በአንተ ላይ እያደረገ ያለው። ተነስ ወደ ስራ ሄድ ሲሉት እሺ ፋዘርዬ ይላል። የነካ ሁሉ ይባረክ፣ መንገድ ይቅናህ፣ ወጣትነት ይባረክልህ እያሉ ፋዘርም መመረቅ ጀመሩ። ልክን ሁሉ ቀና ያድርግልህ። ና ልጄ ልሳምህ ብለው የሀናም አባት እሳይ ተመስገን ለአንተ ምን ይሳናሃል። ሃናም ከክችን ሆና ሰላምዬ ትመጣለች። ወደው ድንቅጥ ትላለች። ምን አስደነግጠሽ? መደቅ ሳይሆን ትንሽ ሀሳብ ውስጥ ስለሆንኩ ነው ትላለች። ሃናም ቆይ ሰሞኑን የተፈጠረ ነገር አለው ትላለች። ሰላምም እረ ምንም የለም ሰላምዬ፣ እንደማይሽ ከሆነ ሰሞኑን በጣም እየተጨናነቅሽ ነው ትላለች። ሰላምም ያው የአባዬ ነገር እያስጨነቀኝ እንጂ ሌላ ምን ነገር ይኖራል ብለሽ ነው አባትሽ አመመችው ወይስ ትላት ወይስ ትላት። መቼ እሱ ጤነኛ ሆኖ ያውቃል? ያው እየባሰበት ስለሆነ ትንሽ አስጨንቆ ነው። ህክምናው ለውጥ የለውም ወይስ ስትላት መጀመረውና ለምን ሀኒዬ ስትላት ያው የገንዘቡ ጉዳይ ነው ትላለች። እናትሽ መቶ ሺህ ብር ሰጥተው ነበረ። ግን መቶ ሺህ ብር ምን አደርገዋለሁ? ባለፈው እማ የሰጠች ሽምብራ ቆይተሽኗ ስትላት ኧረ አይደለም ድጋሚ እኮ ሰጡኝ ትላለች። ብላ ስትላት፣ እህታችሁ ስትመጣ በጣም ደስተኛ ስለነበሩ ታልወሰሽ ብለው ሰጡኝ። እማዬ ግን የሌለ መልካም እየሆነች ነው። ግን አሁን ምንድን ነው ያስጨነቀሽ? ቢያንስ የዚህን ያክል ገንዘብ ባገኝ አባዬ ህክምናውን ይጀምር ነበር ትላል። ያህንም አይ ሶሻንያ አትጨነቂ። ደግሞ አባትሽን ብታስታወቂኝ በጣም ደስ ይለኝ ነበር። የማን አባት? የኔን። አዎ ያንችን አባት። ችግር አለው አይ ስትል፣ በቃ ዛሬ ቁርጥ ነው ትላታለ። ሰላም ጥራሽን ስጨርሽ እሳሉን ልብሴን ቀይሬ የጠብቅሻለሁ አብረን ሄዳለን ተባባሉና እሺ ብላ ወዲያው ተነስተው ሄዱ። ሀናም አባቷ ከሄደ ምን ይሏታል፣ ሰላም ብላ አባቷን ሰላም ግቢ ትላለች። ታናም አባት ጭራሽ ከእንግዲያ ጋር ነው የመጣሽው? ቀደም ብለሽ ብትነግሪ ምን አለ ነበር ልጅ ሲሏት ብነግርህ ምን ታደረጋለ አባዬ። ሰላምና ከተለዋወጡ በኋላ ቁጭ በይ ብለዋት አብረሽ የምትሰራት መሆኑ ነው ትላል ይሏት፣ አለ አባቷም አዎ አባዬ፣ አብረን የምንሰራው ሰላም ትባላለች። ሰላም ጥሩ ስም ነው። እንዴት ነሽ ሲሏት፣ ደህና ነኝ አባባ ትላለች። ምነው ታዲያ እግዚአብሔር ይመስገን ማለቱን ረሳችሁ ሲሏት፣ ይቅርታ ረስቼው ሳይሆን ተሳስቼ ነው አለች። አምላክ ላደረገልንም ላላደረገልንም መመስገን አለበት። እናንቺስ ሀንዬ እንዴት ታገኘሻት? ይሏታል። ሀንዬ ጥሩ ልጅ ናት፣ ምንም የሚጠላ ነገር የለባትም ትላለች። አዎ የእኔ ልጅ እንደዚህ ናት ይላሉ። አዎ አባዬ፣ አባሽን ካላስተዋወቅሽኝ ብላ በግድን ጀት የመጣው ትላል። ይህን ያክል እኔ ማን ሆንኩና ሲሏት፣ ሀንዬ ቀኑ ሁሉ ስላንተ ስታወራ ሰማለው። ለምን ከዛሽ ከሙያሽ ሽሮ ነገር ሰርተች ሻታ ቀምሻትም ሲሏት አይ እኔ ምን እኮ ሁሌም እየበላሁት ነው ትላለች። ማለት ሲሉ አሉ ሀንዬ እንደሆነች ምግብ አትቋጥር ሲሏት አይ አባዬ፣ ሰላምዬ እኮ ቀልደኛ ናት ትላለች። አንድ ቀን ቤቷ ወስደኝ ሰርቻ ብቻት ነው አይደለ ሰላም ስትላት አዎ ትላለች። ሰላም እሱማ እቤቷ ነዋ። ታዲያ የዚህ ቤትሽን ቆንጆ አርጌ ሰርተሽ ሙያሽን አሳይልኛ ልጄ ይሏታል። ምን ይሳን ከትምህርት ቤት ሲመጣ እርግቤ ቁጭ ብላ ነበር ከሳሎን። እንዴት ነሽ፣ ሰላም ለዚህ ቤት ብሎ ይገባል። እንዴት ነው ወንድሜ ትላለች። ትምህርት እንዴት ነበር ስትለው፣ ጥሩ ነበር፣ አንቺ እንዴት ነሽ ይላታል። ቤቱን ለመሹ ወይ ስላት፣ የተወለድኩበት አይደለም እንዴት አለም፣ እንደውም ትላለች። እየቀጠሽ ነው ይላል። ምን ይሳ ማለት እህት መሆንን እየተጠራጠርክ ነው ስትለው፣ እንደሱ ሳይሆን እዚህ አይደለም የተወለድነው ማለቴ ነው። ታድያ የት ነው የተወለድነው ስትል የተወለድ ነው አክስቴ ያለችበት ሰፈር ነው ይላል። ምን ይሰማል አክስቴ ማለት ትላለች። አክስቴ የማየ ጓደኛ ናት ጓደኛ ናት ይላታል። ባለፈው ስትመጪ አላየሻትም ይላል። ወይዘሮ ባዩሽ እሷ ናት ሲላት፣ እና እዚህ አይደለም የተወለድ ነው ማለት ነው አዎ እዚህ አይደለም። ወዲያውም ታቀረቅራለች። ምን ነው እርግብ ምን ሆነሻል ሲላት፣ ምን በድየው ነው ግን የዚህን ያክል የሚያሰቃየኝ ትላለች። ማን ነው? ምን አደረገ? ስላት ከናንተ ሲነጥለኝ ትዝታይን እንኳን ቢተውልኝ ምን ነበረበት? ስትል ምን እንደ እርግብ፣ ያለፈው እኮ ያለፈ ታሪክ ነው። ወደፊት ብዙ ትዝታ ይኖረናል ይላል። ምን ይሰማል። እንደምታየው የልጅነት ትዝታን የሚያክል ነገር የለም። እኔ ደግሞ በአንድ ቅስፈት ነው ያጣሁት ያን ሁሉ አረበ እግዚአብሔር፣ እንደዚህ አትበይ፣ ለወደፊቱም ማመስገን ነው ሲላት፣ እሱስ ትክክል ነው እኔ ከእናንተ ጋር አድጌ ቢሆን ኖሮ ምን አይነት አስተዋይ ልጅ እንደምሆን ታውቅ ኖሯል። እንዴ ማንም የለም ቤታችን? ሲላት አሁን ማየ ስራ እንደሄደች እንደሄደች አልመጣችም ሰላምን። ሲላት ሰላም እና ሀናም አሁን ነው ወጣት ያሉት ትላለች። እነዚህ ከሚደብረሽ አፍረሻች ወጣት ኖሯለች። ሲላት እነሱ ብለው የነበረ ይህን ያልፈለግኩት ትላለች። አሁን ይልቁንስ እርቦሃል አይደለም? ምግብ ላምጣልህ ብላ ብድግ ስትል ችግር የለው ምን ያቅርቤ በላለው ይላል። ምን ይሰሙ እኔ እያለሁ በፍጹም አይሆንም ብላ ብድጋለች። እኔም አንድ ነገር ላስቸግርህ። ምንድነው? እሱ እርግብ ሳይሆን አሴት ብለህ ብጠራ ደስ ይለኛል። ለምን እርግብ እኮ ቆንጆ ስም ነው ይላል። ምን ይሳም። አሴት ብላችሁ ስጠሩኝ የልጅነት የትዝታ ይመልሰኛል። አሴት ብላችሁ ስጠሩኝ ወደ ልጅነት ይመልሰኛል። ያጣሁትን ልጅነት፣ ነፃነት ያገኙ ይመስለኛል። ችግር የለውም። አንችንም ያስደስትሽ ከሆነ ከዚህም በኋላ አሴት ብዬ እጠራሻለሁ። ሀና እና ሰላምን ከሀና አባት ጋር እየተመለሱ ሀንዬ፣ አባትሽ በጣም ደስ ይላሉ። አባቴን ስለወደሽልኝ በጣም ነማ መሰግንሽ ትላታለች። የቅንስ ለጠይቅሽ እያልኩ ረሳሁት። ምንድነው ጠይቅኝ ትላለ ሀና። አንችኮ ኮ ምን ውሸት እንደማትዋሽ ነው ማቅ አባቴ ፊት ስዋሻ የተሽ ነው አደል? ስትላት አዎ፣ ለምንድነው እንደዚያ ያልሽው? ስትል አው አባቴ እኮ ይህን ስራ እንደምሰራ አያውቅም። ሰላምም እንደዚህ ሁሉ ይሄን ያክል ጊዜ ትላለች። አዎ ካወቀ አንድ ቀን ማያሳድረን፣ ለምን እንደዛ አይነት ስራ መሳሪው ለኔ ብለሽ ነው ብሎ ይዟይ ነው ወደ ደስ የሚመለስ አንዬ፣ እኔ ታንቺ ባላቅም የምትወጁን ሰው መዋሸት ጥሩ አይመስለኝም ትላለች ሰላምዬ። ወዴት መሰለሽ የጀመርኩት ሰሞ፣ መጀመሪያ እንደጀመርኩ በጣም ነበር ምደነበረው፣ አሁን እንኳን ለመርኩት አይዞሽ፣ ሁሉንም ነገር ፈጣሪ ያሳካዋል ትላለ ሰላምም፣ አመሰግናለሁ ሰላምዬ ብላው ተቃቀፉ። ወይዘሮ ሚላትም ከሳሎን ቁጭ ብላ አሁን ስትመጣና እንዴ፣ እዚህ ነሽ እንደማየት ትላለች። አዎ፣ ፈለክሽኝ ወይ ስትላት ፋልጌ ሳይሆን ዝም ብዬ ነው ትላለች። እና ከወንድምሽ ጋር ተጫወትሽ ወይ ስትላት እሱ የሆነ እየሰራ ነው መሰለኝ የመኝታ ክፍሉ ነው አንቺን ረበሽኩሽ ወይ ትላታለች። አይ፣ መረበሽኝም አልረበሽኝም። ጥሩ ቤቱን እየለመሽው ነው ወይ ብላ ትጠይቃት የእናቴ ቤት አይደለም ወይ እንዴት አለም ደውም ትላለች። የእኔ ልጅ ይህን የመሰለ እናትሽ ቤት እያለ በሰው ቤት ስትንከራተች ነው የኖርሽው። አረ ማዬ እንደሱ አይባልም እኮ። ይልቅ ሀና እዚህ ቤት ስራ ከጀመረ ብዙ ቆየች እንዴ ትላለች። ያን ያክል ብዙ የሚባል አይደለም ግን ለምን ጠይቅሽኝ ስትላት፣ አይ እንዲሁ ነው ዝም ብዬ ነው ትላለች። ግን ታምኛት አለሽ ወይ ትላለች። አዎ በጣም እንጂ ሀና በጣም ጥሩ ልጅ ናት ግን አንቺ ለምን ጠየቅሽኝ ስትላት አይ ሰሞኑን ዝም ብዬ ሳያት አሳጭ ሰአታይና ሜንታዊ ስገባ ያታለው ምናልባት ሰው በሌለበት እየጠበቀች ዘረፋ እንዳታካሄድ ብዬ ነው። ወይዘሮ ሜላት ማረባ ፍጹም ሀና እንደዚህ አታደርግም ስትላት እኔ ካንች አላውቅም ግን ደግሞ የሆነ ነገር ዘርፋ ብትሄድ አንቺ እንዳትጎጅ ብዬ ነው ትላለች። አሴትዬ እንዳባረራት ነው ወይ የፈለግሽው ስትላት ግን አላውቅም ለቤት ስራ ከሆነ እኔ አለው ምግብ መስራትም ከሆነ በደንብ ነው የምችለው። ትላለች ግን እኮ የምነስንም ጤና የምትከታተለው እሷ ናት። እኔ እንጃ ብቻ አንቺ ታውቂያለሽ። ማየ ስትላት በቃ አንቺ አትጨነቅ፣ ይህን ሌላ ሐኪም ልፈልግና ከስራ አሰናበታታለሁ። ስትላት ስለተረዳሽኝ አመሰግናለሁ። ትላለች ሀና ለቤተሰብ አቀራረቧን አይቼ እንዲህ በቀላሉ ትረጅኛለሽ ብዬ አላሰብኩም ነበር ማየ ስትላት አንቺ እኮ ልጄ ነሽ እርግብዬ ግን በኋላ ደግሞ የማላስቸግርሽ ከሆነ የማላስቸግርሽ ከሆነ አሴትዬ ብለሽ ልጠሪኝ ይፈልጋለሁ ለምን ልጄ በልጅነቴ እንደዛ ብለሽ አይደል የምጠሪኝ አሁንም እንደዛ ብጠሪኝ ደስ ይለኛል እኔም እኮ ደስ ይለኛል ግን ደግሞ ያሳደጉሽን ውለታ እንዳይረሳ ብዬ ነው ትላታለች ቆይኔ ልቃፍሽ ብላ እቅፉት አረጋታለች ሀናም ወደ ምንሳ ክፍል ስገባ እንዴት ነው ምንሳ፣ ተለዋለ ታንቹ እንዴት ነሽ ካላት በኋላ ሰላምታ ከተለዋወጡ በኋላ አልጋላ አስተካክልልህ ነበር የመጣው ግን ተነጥፏል ስትለው ዛሬ ተቀድመሻል ይላታል። ለነገሩማ በስራ ጎበዝነት